የኢትዮጵያ የሃይማኖት ተቋማት ጉባኤ የእንኳን አደርሳችሁ መልእክት በጠቅላይ ጻፊ ድቀት ጓንት አጋይ ታደለ። እንደተናገረ ተናገረ ተነስቷልና ማቴዎስ ምዕራፍ 28 ከቁጥር 6 የኢትዮጵያ የሃይማኖት ተቋማት ጉባኤ በሀገር ውስጥና በውጭ ሀገራት ለሚኖሩ ለመላው የኢትዮጵያ ክርስቲያኖች በሙሉ እንኳን ለ2017 ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃነ ትንሣኤ ክብረ በዓል በሰላምና በጤና ደርሳችሁ አደረሰን በማለት የእንኳን አደርሳችሁ መልእክቱን በአክብሮት ያስተላልፋል። ትንሣኤ በሐዘንና በጭንቀት እንዲሁም በክህደት ጸጸትና ተስፋ በመቁረጥ ስብራት ቅስማቸው ለተሰበረባቸው የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ብቻ ሳይሆን ለእኛም ለክርስቲያኖች ከድቅድቅ ጨለማ ወደ ታላቅ ብርሃን የተሸጋገርንበት የደም ዋጋ የተከፈለበት ድንቅ የድል ክብረ በዓል ነው። የጌታችንና ና የመድኃኒታችን የኢየሱስ ክርስቶስ ተከታዮች ወዳጆችና ቤተሰቦች የጭንቁና የሕማማቱን ወቅት በጥልቅ መከራ፣ በስጋት ተስፋ በማጣት፣ በአዘንና በጭንቀት አንዳንዶችም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ሞቱ በፊት ሲያስተምራቸው የነበሩትን አንዳንድ ትምህርቶች እያሰቡ በአዘን የተቆራምጡበት እጅግ ጥልቅ ጭንቀትና ሲቃ ህይወታቸውን ሰንጎ የያዘበት ሁኔታ ውስጥ ያሳልፉበት ወቅት ነበር። የእግዚአብሔር ዘላለማዊ ፍቃድ መፈጸሙ ግድ ነበርና አዳኛችን ብለው ኑሯቸውን ትተው የተከተሉት ሁሉ ነገራቸው የሆነው ጌታ ዓይናቸው እያየ በፊት ለፊታቸው ተገፈፈ፣ ተናቀ፣ ተንገላታ፣ ተተፋበት። በመጨረሻም የሰውን ልጅ የበደልና ኃጢአት ዕዳ ለመክፈል በመስቀል ላይ በግፈኞች እጅ ተሰቀለ። ጌታ ኢየሱስ ክርስቶስ በብዙ ስቃይ ጣርና ደም ካለፈ በኋላ በመስቀል ሞት በስቅላቱ የመጨረሻ ደቂቃ አብሮት በመስቀል ላይ ለተገኘው ፍርደኛ የዘላለም ሕይወት ተስፋን በመስጠት ሄሎሄ ሄሎሄ ያለ በመጮ ላንገላቱት ለወጉትና ለሰቀሉት እጅግ በደለኛ ሰዎች ፍርድን ሳይሆን ምሕረትን ለመነ። በኃጢአት ምክንያት ተራርቆ የነበሩትን እግዚአብሔርና ሰውን ያቀራረበ የጥል ግድግዳ የፈረሰበት እግዚአብሔርና ሰው የታረቁበት በዓለማችን ከተከሰቱ ታላላቅ ክስተቶች ውስጥ ተወዳዳሪ የሌለው ታላቅና ደማቅ ክስተት የተፈጸመበት ድንቅ ክብረ በዓል ነው። ቃሉን የማይረሳና የማያጥፍ የተናገሩን ሁሉ ማድረግ የሚችል እውነተኛ ታላቁ ጌታችን በሶስተኛ ቀን ከሙታን በመነሳት በጥልቅ ሐዘን፣ በተስፋ መቁረጥና ግራ መጋባቱ ስለነበሩት ታላቁን የብርሃነት ሳይሆን ክብር እንዲያዩ ያደረጋቸው። ወደ ጌታችን ኢየሱስ ክርስቶስ የመቃብር ቦታ ሽቶ ለመቀባት በፍርሃትና በመንቀጥቀጥ ሄደው ለነበሩት ሐዘንተኞች መላእክቶች ተገልጠው ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጉታላችሁ? እርሱ ተነስቷና እዚህ የለም የሚል ደማቂ የትንሳኤ ብስራት ባዘን ለተሰበሩት ተከታዮች ያበሰሩበት ክስተት ነው። ታላቅ የትንሳኤ ብስራት፣ ታላቅ ዜና በከተማዋ ተሰማ። ተስፋ ለቆረጡት ተስፋቸውን የሚያለምልም፣ በጥልቅ የሐዘንና የፍራቻ ጨለማ ውስጥ ላሉት እውነተኛ ልባዊ ደስታ የሚሰጥ የህይወት አቅጣጫን የሚቀይር አስገራሚ የትንሳኤ ብስራት ተሰማ። እንኳን ደስ አላችሁ! ጌታችን ኢየሱስ ክርስቶስ ሞትን አሸንፎ ዕዳችንን ከፍሎ ከሞት ተነስቷል። በሌላ በኩል ይህ ታላቅ ክስተት ለጥቂት ጊዜ አሸናፊ በመሰለው በዲያብሎስና በተከታዮቹ መንደር ታላቅ መደናገጥ፣ ሽንፈት፣ ውርደትና ማቅ የወደቀበት ጊዜ ነበር። ውድ ክርስቲያኖች፣ የብርሃነ ትንሳኤው በዓል ለእኛ ለምናምን ታላቅ ትምህርት ያለው ድንቅ ክብረ በዓል ነው። ዛሬም ብዙ የሚያሳዝኑ ችግሮች በህይወታችን፣ በአካባቢያችንና በአገልግሎታችን ቢገጥመንም፣ ያጋጠሙን ፈተናዎች ክብደታቸው እንደሞጣር ቢሆንም እንኳን በጽናት ከተጓዝን ማለፋችን አይቀርም። እኛ የምንመካውና የምንደገፈው በታላቁ ጌታ ይሁን እንጂ የትንሣኤ ህይወት ዕለት ተዕለት በግልና በጋራ ኑሯችን እየተመለከትን በለመለመ ህይወት መጓዛችን የማይቀራቅ ነው። ምክንያቱም የምናከብረው የትንሣኤ ክብረ በዓል ከሞት የመነሳት ሕያው ምስክር ነውና። ስለዚህ በፈተና ጽኑ በትዕግስትና በጥበብ ተጓዙ። በፍቅር አገልግሉ። በይቅርታ ተመላለሱ። እስከ ሞት ታገሱ። ምክንያቱም የእኛ ክርስቲያኖች መሪና ምሳሌ የሆነው ታላቁ መድኃኒታችን ጌታ ኢየሱስ ክርስቶስ በሞቱና በትንሣኤው እንዲሁም በምድር በነበረበት ጊዜ ሁሉ በማይለወጥ ቃሉና ተግባሩ ያስተማርን ግልጽ ትምህርት ይሄው በመሆኑ ነው። እርስ በርሳችን እንዋደድ፣ የተቸገሩትን እንርዳ፣ የታመሙትንን ጠይቅ፣ የተጣሉትን እናስታርቅ። ምክንያቱም የትንሣኤ ሕይወት መገለጫው በጎነት ነውና። የክርስትና መለያው ፍቅር እንጂ ጥላቻ አይደለም። ታማኝነት እንጂ ክደት አይደለም። ለገስና እንጂ ንፍግድነት አይደለም። የምናምን እኛ ክርስቲያኖች ቃላችንና ተግባራችን በማስታረቅ እምነታችንን በተግባር መተርጎም የተከፈለልን የሕይወት ዋጋ የሚመጥ ኑሮ በእግዚአብሔር ጸጋ ለእግዚአብሔር ክብርና ለወገኖች ጥቅም የመኖር ኃላፊነት አለብን። በምሉ ዓለም ለምትኖሩ ውድ ኢትዮጵያውያን ክርስቲያኖች በሙሉ በድጋሚ እንኳን ለብርሃነ ትንሳኤው በሰላምና በጤና አደረሳችሁ አደረሰን እያልን በዓሉን ስናከብር ሁልጊዜ እንደምናደርገው የተቸገሩ ወገኖቻችንን በመርዳትና በመጠየቅ እንዲሆን፣ በተለይም ለአገራችን ኢትዮጵያ ሰላም በመጸለይ ከትላንቱ ይልቅ ዛሬ የሰላም ሰው ለመሆን በመወሰን ሰላምን ለማስፈን የበኩላችንን አስተዋጽኦ ለማድረግ ቃል በመግባት ሊሆን ይገባል። ሰላም ለኢትዮጵያ፣ በረከት ለመላው ህዝባችን ይሁን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ሚያዚያ 11 ቀን 2017 ዓ ም አዲስ አበባ፣ ኢትዮጵያ። የኢትዮጵያ የሃይማኖት ተቋማት ጉባዔ።